ከአመት እስከ ዓመት እርዳታ በመጠበቅ የሚመጣ መፍትሄ የለም። አካል ጉዳት የእጅ ወይም የእግር መጎዳት እንጂ ጭንቅላት ህማታት አይደለም። ወርቅ የሚመረትበት ሀገር ላይ ሆኖ ከሌሎች እርዳታ መጠበቅ አሳፋሪ ነው። በትግራይ ከፍተኛ አቅምና ሀብት አለ። እስልምና ልመና ተጸይፈ፣ እስልምና ልመናን ይጠየፋል። በተለይም አቅም ላለውና መስራት ለሚችል ሰው መለመን አይፈቀድም። ሀገር ሀገር በምግብ ራስን መቻል ማለት የሕዝብን መሰረታዊ ፍላጎት ከማሟላት ባሻገር የሀገርን ክብርና ሉዓላዊነት ማስጠበቅም ጭምር ነው። ባለንበት በሃያ አንደኛው ክፍለ ዘመን የኢኮኖሚ ሉዓላዊነትን ያላረጋገጡና ዜጎቻቸውን ከውጭ በሚገኘው እርዳታ የሚጦሩ ሀገራት የተሟላ አገራዊ ሉዓላዊነት የላቸውም ብቻ ሳይሆን በዘመናዊ የውጭ ቅኝ ግዛት ስር እንዳሉ ይታሰባል። መንግስት ይህን በመገንዘብ በኢትዮጵያ ከተረጂነት አስተሳሰብ ነጻ የሆነ ማህበረሰባዊ ባህል በመገንባት በቤተሰብ ደረጃ የምግብ ዋስትናን በማረጋገጥ የተሟላ ሀገራዊ ሉዓላዊነት ለመጎናጸፍ የተለያዩ ፖሊሲዎችና ፕሮግራሞች በመቅረጽ ወደ ስራ ገብቷል። ከእነዚህ ፕሮግራሞች መካከል የሌማት ትሩፋት ተጠቃሽ ሲሆን በሌማት ትሩፋት ፕሮግራም ወተትና የወተት ተዋጽኦዎች፣ የዶሮ የእንቁላል የማር የአሳና የስጋ ምርቶችን በእያንዳንዱ ቤተሰብ ማዕድ ለማዳረስ እየተሰራ ይገኛል በትግራይ ክልል ምስራቃዊ ዞን በወረዳ ጸራ ወንበርቴ የምትገኘው የአጉላ ከተማ የሌማት ትሩፋት ጠቀሜታዎችን አስቀድማ የተገነዘበች ትመስላለች አጉላ የተመረጡ የእንስሳት ዝርያዎች በስፋት የሚገኙባት አካባቢ ናት። በዚች ከተማ በእያንዳንዱ ቤት በሚባል ደረጃ የተመረጡ የእንስሳት ዝርያዎች አሉ። የመቀሌ ከተማ የወተትና የወተት ተዋጽኦዎች ፍላጎት በዋናነት የሚሟላውም ከዚህ አካባቢ በሚገኘው ምርት ነው። አንድ ላም ብቻ በመያዝ ነው ወደ ከብት እርባታ የገባሁት። በጊዜው ላሚቱ በተደጋጋሚ ወንዶች ነበር የምትወልደው። ከሆነ ጊዜ በኋላ ሴት ወለደች። እንደዛ እንደዛ እያሉ እየተባዙ አሁን ያለውበት ደረጃ መድረስ ችያለሁ። በአሁኑ ወቅት ከስድስት ላሞች በቀን እስከ ስልሳ ሊትር የወተት ምርት አገኛለሁ። ምርታቸውም ጥሩ ነው። በአጉላ በእያንዳንዱ ቤት በሚባል ደረጃ በትንሹ እስከ አስር የተመረጡ የእንስሳት ዝርያዎች አሉ። በዚህ ጠባብ ከተማ ከፍተኛ የእንስሳት ሀብት አለ። በዚህ አካባቢ ልጆችና ጥጃዎች አብረው ተኝተ ማየት የተለመደ ነው። አንድ ላም ብቻ ገሰ ጥሩ እንክብካቤ ካደረግክላት ህይወትን ልትቀይረው ትችላለች። ተመሓድረካ ትኽእል እያ ማለት እዩ። ትግራይ ለእንስሳት እርባታ ተስማሚ የአየር ንብረትና ስነ ምህዳር ካላቸው የኢትዮጵያ ክልሎች የምትጠቀስ ናት። ሆኖም ይህንን ምቃቅም ከመጠቀም አኳያ አሁንም ብዙ ርቀት መጓዝ እንደሚቀራት ብዙዎችን የሚያስማማ ሀቅ ነው። በሀገርና በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥና ስርዓተ ምግብን ለማሻሻል የተቀረጸው የሌማት ትሩፋት ፕሮግራም በትግራይ ያሉ ጸጋዎችን በአግባቡ ለመጠቀምና በዘርፉ የሚስተዋሉ ችግሮችን ከመቅረፍ አኳያ ትልቅ ሚና ይጫወታል ተብሎ ይጠበቃል። አነ አብዚ ነው ወርኩ የዶሮ እርባታ ስራ የጀመርኩት ከስደት ተመልሼ ነው። በስደት እያለሁም በተመሳሳይ የዶሮ እርባታ ስራ ላይ ነበር የምሰራው። የዶሮ እርባታ በትንሽ ካፒታል ሊጀመር የሚችል አይነት ስራ ነው። ስራው እየሰፋ ሲሄድ ሊያስቸግር ይችላል። ለመጀመር ግን ትንሽ ብር በቂ ነው። ጥሩ ውጤት የሚገኝበት ዘርፍም ነው። ወደ ስራው ከመግባቴ በፊት ስለ አጠቃላይ የስራው ሁኔታና ከትርፍ ጋር በተያያዘ ጥናት አድርጌ ነበር። ወደ ስራ ከገባ በኋላ ልጆችን እያሳደጉ የሚሰራ አዋጭ ስራ መሆኑን አረጋግጫለሁ። ጫናኖ የእንስሳት እርባታ ብዙ የሚያጨናንቅ ስራ አይደለም። እንስሳቱ የሚያስፈልጋቸውን ወጪ ራሳቸው ከሚያመነጩት ገቢ የሚሸፍን ነው። በደንብ ከሰራ ወጪዎችን ሸፍነ ማትረፍ ትችላለህ። እኔ የጊዜያዊ ሰራተኞችን ሳይጨምር ሶስት ቋሚ ሰራተኞች አሉኝ። ለሶስቱ ቋሚ ሰራተኞች ለእያንዳንዳቸው አምስት ሺህ ብር ከፍላለሁ። የቁርስ ምሳና አራት ወጪዎች አሉ። ያም ሆኖ ጥሩ ትርፍ የሚገኝበት ስራ ነው። የአንድ ቀን ጫጩቶች በማምጣት አርባ አምስት ቀን በማቆየት ለስጋና እንቁላል የሚሆኑ ዶሮዎች እንሸጣለን። ለገበሬዎችና ገጠር ወስደው ለሚሸጡ ወጣቶች እናቀርባለን። እነርሱ በብዛት ወስደው ጥሩ ትርፍ አግኝተው ይሸጧቸዋል። ዳያስፖራ የሚባል አካባቢም ተከራይተን የምንሰራበት ቦታ አለ። አካባቢው የእንቁላል ዶሮዎች የምናራባበት ነው። ጫጩቶቹ እስከ 45 ቀን ባለው ጊዜ ካልተሸጡ እንቁላል እንዲጥሉ እናደርጋቸዋለን። እንቁላል በመሸጥም ትርፍ እናገኛለን። መጀመሪያ ብስክሌት ነበር የማከራየው እሱን በማሳደግ ከብስክሌት ተነስቼ አሁን ወደሚታየው ትልቅ ደረጃ ደርሻለሁ የብስክሌት ዋጋ ይታወቃል በጣም ትንሽ ነው በትንሽ ካፒታል ነው ስራ የጀመርኩ ከአንድ ብስክሌት ተነስቼ እያከራየሁ በየጊዜው ከኪራይ በማገኘው ብር አንድም ሁለትም እየጨመርኩ ወደ 18 ብስክሌቶች አሳደግኩ የሆነ ጊዜ ብስክሌቶችን ሽጬ እንዲሁም የተወሰነ ገንዘብ ጨምሬ የብረታብረት ስራ ጀመርኩ ስራ መጽናቴ ማለት ነው መጀመሪያ ክስራሕ ለለዎ ርእሲ መጀመሪያ መሰራት ያለበት ጭንቅላት ላይ ነው። ሁልጊዜ ሰዓት የማጥፋት ስራ የምትሰራ ከሆነ ኪሳራ ነው። ቻይናውያን አንድ አባባል አላቸው፣ አሳን ከምትሰጠው አሳን ማጥመድ አስተምረው ይላሉ። እንደ መንግሥትም በደንብ መታየት ያለበት እርዳታ መስጠት ሳይሆን ነገር ራሱን ረጂ እንዲሆን ምንድን ነው ልናደርግለት የሚገባው ብሎ ማሰብ ነው። የአስተሳሰብ ለውጥ የሚያመጡ ሥራዎች መሰራት አለባቸውም

መታወቅ ያለበት ማንኛውም ሰው መጥቶ ያንተን አካል ጉዳተኝነት አይቶ ይህንን ስራ ብሎ የሚያሰራህ የለም። ራስህን ማሸነፍ አለብህ። አካል ጉዳት ማለት የእጅ እግር መጎዳት እንጂ የጭንቅላት ጉዳት ማለት አይደለም። ዋናው ጭንቅላት ነው የሚሰራው። አካል ጉዳተኛ ሁነህ የፈለግከውን ነገር መስራት ትችላለህ። ለምሳሌ እኔ እየሰራሁ ነው። እበይዳለሁ፣ እቆርጣለሁ፣ ባጃጅ ነዳለሁ፣ ሞተር እነዳለሁ፣ መኪና እነዳለሁ። ይህ የሆነው እችላለሁ ብዬ ስለማምን ነው። አንዳንድ ሰዎች አካላቸው ስለተጎዳ ምንም አንችልም ብለው የሚያስቡ አሉ። ይህ አስተሳሰብ መወገድ አለበት። አካል ጉዳተኛም መስራት ይችላል። ትግራይ አሁን ካለችበት የኢኮኖሚ ድቀት ለመውጣት እርዳታን ከመጠበቅ ተላቃ የስራ ባህልን በማጎልበት ዘላቂና ቀጣይነት ያለው ስራዎች ላይ ትኩረት በማድረግ መስራት ይጠበቅባታል። ክሰርሕ እየ ኢሉ ንድሕር ሰብ ወሳኒ ታእሽን ኩነት ተበፂሑ አንድ ሰው ሰርቼ መለወጥ እችላለሁ ብሎ ወስኖ ከተነሳ መለወጥ ይችላል። ምን አይነት ስራ መስራት አለብኝ በማለት እቅድ አውጥቶ በእቅዱ መሰረት ሳያቋርጥ ከተጓዘ መለወጥ የግድ ነው። በተለይም የትግራይ እናቶች ከየትኛውም ጥገኝነት ነጻ ቢወጡ ደስ ይለኛል። ካለህ ከማንም ጋር አትጨቃጨቅም፣ ከመንግስትም እርዳታ አትፈልግም። ወጥተህ ሰርተህ የምትገባ ከሆነ ደስተኛ ነው የምትሆነው። ሰሪሓ ወደ ስራ ራስክን ማቅረብ ያስፈልጋል። ሰዎች አንዳንድ ስራዎች በቀላሉ የሚሰሩ አይመስላቸውም። በብዙ ብር የሚሰሩ ነው የሚመስላቸው። እንደዚህ አይነት የተዛቡ አስተሳሰቦች መቀየር አለባቸው። በትንሽ ብር መጀመር ይቻላል። ያለህን አቅም ካላወቅክ ምን ሰራለሁ ብቻ የምትል ከሆንክ ወደ ስራ ልትገባ አትችልም። አቅም በፈቀደህ እወጠዋለሁ ብለህ ባመንክበት ስራ ገብተህ ልትሰራ ይገባል። ኢኮኖሚያዊ ነጻነቱን ያላረጋገጠ ማህበረሰብ ለተለያዩ ብዝበዛዎች የመጋለጥ እድሉ ሰፊ ነው። የኢኮኖሚ ነጻነት የሌለባት ሀገር የፖለቲካ ነፃነትና ማህበራዊ ፍትህ ማስፈን አትችልም። ዝኾነ ይኹን ሰብ ካብ ፅግዕተኛ ክርሕቀ ኣለዎ ለሚን ካልሓልፍ ነገር የለን ማንኛውም ሰው ከተረጂነት መራቅ አለበት። በልመና የሚያልፍ ነገር የለም። ስራ ሴትና ወንድ አይልም። እኔ በመቀነቴ ቋጥሬ ከገባሁ፣ ባል በኪሱ ይዞ ከገባ በቤታችን ጥሩ ኑሮ እንኖራለን። ጥሪቶችን ስናረባም ከባለቤቴና ልጆቼ ጋር ተመካክረን ተደጋግፈን ነው። ተመስገን ነው። እንደኔ ያሉ ሴቶች ለመነሻ የሚሆን ገንዘብ ካላቸው ገንዘባቸውን ተጠቅመው ከሌላቸው ደግሞ ብድር ወስደው ራሳቸውን እንዲችሉ እመኝላቸዋለሁ። ምክንያቱም ከአመት እስከ አመት እርዳታ በመጠበቅም ሆነ ከቤተሰብ በመለመን የሚመጣ መፍትሔ የለም። ሰርተው ሊለወጡ ይገባል ወይ ከሰው የሚጠብቅ ሳያልፍለት እንደ ጫማ ያረጃል የሚለው ቀደምት የአባቶቻችን አባባል ልመናና ተመጽዋችነት ምን ያህል ሰዎችን እንደሚያሳንስ ለማሳየት የተጠቀሙበት ነው። ተረጅነት እንደ ግለሰብ ማህበረሰብና፣ እንደ ሀገር ተገቢው ክብር እንዳይገኝ የሚያደርግ አዋራጅ ተግባር ነው። በተለይም እንደ ኢትዮጵያ ትልቅ ታሪክና ክብር ላላቸው አገርና ህዝብ አይመጥንም። ኢትዮጵያው ለማኝ አይኮነን ለማን ነበረን ዝህብ ዳ ኢትዮጵያውያን የምንሰጥ እንጂ የምንቀበል ንም ኢትዮጵያዊ የተራቦትን ተቀብሎ የሚያስተናግድ አልጋውን ለእንግዳ ለቆ መሬት ላይ የሚተኛ የሚያበላ የሚያጠጣ ህዝብ እንጂ ተመጽዋጭ አይደለም። እርዳታ የመጠበቅ አስተሳሰብ መፍረስ አለበት። ራስህን ሳትችል ከሰው እንዴት ይመጣልሃል? እንዴት ሆኖ መፍትሄስ ሊሆን ይችላልን? ዘላቂ መፍትሄ የሚሆነው ሰርተ እንደ ህዝብ ማደግ ስትችል ነው። ኣሳራ ክትዓቢ ከላ ከም ህዝቢ ክትነብር በእርግጥ ሴቶች በተለይ ልጅ እያሳደግን ስራ ሊቸግር ይችላል። ነገር ግን በተቻለ መጠን ስራዬ ብለህ ከገባህበት ከባድ የሚባል ነገር የለም። ስራ ስትጀምር የባለቤትህና አጠገብህ ያሉ ሰዎች እገዛን ታገኛለህ። ሰራተኛ ትቀጥራለህ። ብቻ ከስጡኝ የማይሻል ነገር የለም። ጊዜንና ሰዓትን በአግባቡ መጠቀም ከተቻለ ሴት ትችላለች። በተለይም ይሄ የዶሮ እርባታ ውጤታማ ነው። የትግራይ ክልል የተትረፈረፈ የተፈጥሮ ሀብት የግብርና፣ የቱሪዝም፣ የማዕድንና የእንስሳት ሀብት ባለቤት ናት። ያላትን ሀብት በአግባቡ በመጠቀምና የተረጂነት አስተሳሰብ በማስወገድ አሁን ካለችበት የኢኮኖሚ ሁኔታ ለመውጣት ጥረት ማድረግ ለነገ የማይባል ጉዳይ ነው። መጀመሪያ ሓደ ሕድሕድ ሰብ መጀመሪያ ከራሳችን መጀመር አለብን። ለምሳሌ ሰዎች ስደት ሂደው ወተት የሚያልቡ ከሆነ ለምን በሀገራችን ወተት አያልቡም? ምን ችግር አለው? ስደት ሂደው ፍየል የሚጠብቁ ከሆነ ለምን በሀገራችን ሆነው ፍየል እና ዶሮ አይጠብቁም? ትልቁ ችግራችን ስራን እንንቃለን፣ መጥፎ ባህል ነው። መንግስት ፖሊሲ እኮ ነው የሚያወጣው ህጎቹን ነው የሚያወጣው። ፖሊሲን ተጠቅሞ ሰርቶ መለወጥ የእኛ ድርሻ ነው። ያው ተጸጊ ስደትን አይቸዋለሁ። የእኛ አካባቢ የሚሰራ ሰው ከተገኘ በጣም ጥሩ ነው። አመቻችቶ ወደ ስራ ማስገባት ከተቻለ የሚሰራ ወጣት አለ። በአካባቢያችን ያለው ሀብት ከፍተኛ ነው። አየር ጸባይም ጥሩ ነው። እነዚህ ላሞች አውሮፓ እንዳሉት ላሞች ሊሆኑ ይችላሉ። አገራቸው ወረደ ነው የሚባለው ነገር፣ ግን እዚህ በጣም ነው የሚስማማቸው። መስራት ለሚፈልግ ሰው በጣም ጥሩ ነው። በትግራይ ከፍተኛ አቅምና ሀብት አለ። በሀገሬ ላይ ያለውን ጸጋ ስመለከተው ትግራይ ከማንም በላይ ሀብታም ናት። ከተጠቀምንበት ተስማምተን ከሰራንበት በአጭር ጊዜ ልንቀየር እንችላለን። ሀገሬ ለምለም ናት። ያው ተዓቢ ዋኑ ትግራይ ሀብታም ናት። እዚህ እንደሚታየው የእንስሳት ወተት አለ። በአካባቢያችን ንብ አለ። የተመረጠ ማር በስፋት ይመረታል። ሌሎች እንደ ፍየልና በግ የመሳሰሉ እንስሳትም በከፍተኛ ሁኔታ እዚህ ይገኛሉ። በዚህም የአካባቢያችን ማህበረሰብ እየነቃ በመምጣቱ ወደ ተለያዩ የግብርና ዘርፎች እየገባ ምርታማ እየሆነ ነው። መንግስትም ሊያበረታተው ይገባል። ስለዚህ መንግስቲ የተቸገሩ ወገኖችን መርዳት የቆየና መቀጠልም ያለበት ሰብዓዊ ተግባር ቢሆንም ያለአግባብ የሚደረግ ልመናና የተረጂነት አስተሳሰብ በሃይማኖታዊ አስተምሮቶችም የሚበረታታ ተግባር አይደለም። ጥረህ ግረህ በወዝህ ብላ የሚለው መጽሐፍ ቅዱሳዊ ትምህርትም ልመናን በመጸየፍ ስራንና ጥረትን የሚያስቀድም ነው። ህዝብና ካብቲ ዘለዎ ተጸባይነት ወጺኡ ህዝባችን ካለበት የተረጂነት ደረጃ ወጥቶ ለሰው የሚደርስበት ሁኔታ መፈጠር አለበት። ድህነትን ካላሸነፍን አሸናፊዎች አይደለንም። ድህነትን ሰብረን ወጥተን ለሰው መትረፍ ስንችል ነው አሸናፊዎች የምንባለው። እንኳንስ ጤፍና ዳጉሳ ወርቅ የሚመረትበት ሀገር ተቀምጠ ማር የሚመረትበት ሀገር ተቀምጠ ከሌሎች የስንዴ እርዳታ መጠበቅ አያሳፍርምን? እስልምና ሓሙሽተ እስልምና አምስት አምዶች አሉት። ከአምስቱ አምዶች ሶስተኛው አምድ ያለው ወኢታኡ ዘካት ይላል። መጽዋት መስጠት ማለት ነው። መጽዋት እሰጣለሁ ብለህ ነው ወደ እስልምና ብር የምትገባው እንጂ መጽዋት እቀበላለሁ ብለህ አይደለም። መጽዋት የምትሰጥ ከሆነ ገንዘብ ሊኖርህ ይገባል። ገንዘብ እንዲኖርህ ደግሞ መስራት አለብህ። የእስልምና ሃይማኖት ልመናን ይጠየፋል። በተለይም አቅም ላለውና መስራት ለሚችል ሰው መለመን በእስልምና ሃይማኖት የተከለከለ ነው። ፊዚካሊ ጠንካራ ንዝኾነ ሰብ ክልክል መንግስት ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል ሳቤ ምርታማነትን ለማሳደግ የተረጂዎችን ቁጥር ለመቀነስ፣ እንዲሁም የመተጋገዝና መደጋገፍ ባህልን ለማስፋት እየሰራ ይገኛል። እንደ ሀገር ያሉንን እምቅ የተፈጥሮ ሀብቶች በተገቢው በመጠቀም የተረጂዎችን ቁጥር ለመቀነስ በሂደትም ሙሉ ለሙሉ ተረጅነትን ለማስወገድ ልዩ ልዩ ፖሊሲዎች ተቀርጸው ወደ ስራ ተገብቷል። የስንዴ ልማት፣ የሌማት ትሩፋትና አረንጓዴ አሻራን መጥቀስ ይቻላል። ኢትዮጵያ በስንዴ ልማት ባስመዘገበችው ውጤት በውጭ ምንዛሬ ተገዝቶ ከውጭ ይገባ የነበረውን ስንዴ ማስቀረት ተችሏል። በሌላ በኩል የሀገር ውስጥ ፍላጎትን ከማሟላት ባለፈ ወደ ውጭ በመላክ የውጭ ምንዛሬ ምንጭ እየሆነም ይገኛል። ትልቁ የዚህ መንግስት ህልም በምግብ ራስ መቻል፣ በርከት ላሉ ሰዎች ስራ መፍጠር፣ የተሻለ ጂዲፒ ማምጣት ብቻ ሳይሆን የእዳ ቀንበር ያጎበጣትን ኢትዮጵያ እዳዋን ማቅለል ነው። ግሪን ሌጋሲ ስንል ህዳሴን እንጨርሳለን ስንል ፕሮጀክቶች ጀምረን እንጨርሳለን ስንል ከነበረው ፈተና በላይ ስንዴ ከእንግዲህ በኋላ ኢትዮጵያ ኢምፖርት አታደርግም፣ ከውጭ አታስገባም የሚለው ራዕይ ለብዙዎች በቀላሉ የሚቀበሉትና የሚዋጥላቸው አልነበረም። ደግሞ ኢትዮጵያ ከልመና ወጥታ ገስታ አስገብታ ከመብላት ወጥታ አርሳ ራሷን አብልታ ከዚህ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሐሳብ ተጋድተው ለመስራት ተቸግረው ነበር። ለተቸገሩ ሰዎች ለመርዳት የሚያስችል የተሟላ አቅም ኢትዮጵያ አላት። ቀደምት አባቶቻችን አገር ወራሪ ጠላትን በጀግንነት መክተውና ድል አድርገው ሉዓላዊት አገር አስረክበውናል። ኢትዮጵያ ለአፍሪካ አገራት የነፃነት አርማ እንድትሆንም አድርገዋታል። ስለሆነም ይህ ትውልድ ሀገር ከልመናና ከተረጅነት ነጻ ሳትወጣ የተሟላ ክብርና ሉዓላዊነት እንደማይኖር በመረዳት ተረጅነትን ድል ለማድረግ ቆርጦ ሊነሳ ይገባል።